ለአስራ አምስት ዓመት በሕክምና እጦት ምክንያት የአልጋ ቁራኛ የሆነችው ወጣት ውጭ ባሉ ደጋግ ኢትዮጵያውያን ሕክምና ለማድረግ ሆስፒታል ገባች። ዛሬ 21 ቀን ገደማ የኔታ ቲዩብ ዝግጅት ክፍል ከመዲናችን አዲስ አበባ በ195 ኪሎ ሜትር ርቀት ላይ ተጉዞ በጉራጌ ዞን ዳቁና ገበሬ ማኅበር የዝችን የ28 ዓመት ወጣት በሕክምና እጦት ምክንያት ለ15 ዓመት ያህል የአልጋ ቁራኛ ሰው ለሆነችው አሳዛኝ ታሪክ በመላው ዓለም ለሚገኙ በድረ ገጻችን ማድረሳችን የሚታወቅ ነው። ይህን የተረዱት በውጭ የሚገኙ ደጋግ ኢትዮጵያውያን አፋጣኝ ምላሽ በመስጠት ከምትኖርበት ጉራጌ ዞን ወደ አዲስ አበባ ተክለ ሃይማኖት ሆስፒታል በማምጣት ሕክምና እንድታገኝ አድርገዋል። በአሁኑ ሰዓትም በሆስፒታል ውስጥ ሆና ሕክምናዋን እያገኘች ነው። ሁላችሁንም ዝግጅት ክፍላችን እያመሰግነ ለወጣቷ መልካሙን ሁሉ እንዲገጥማት ዝግጅት ክፍላችን ይምናል።